የጀዋር እና የልደቱ በአጭር ጊዜ የተቋጨው ጥምረት ጀዋርና የኦሮሞ ተወላጆች ህብረቱን ጥለው የወጡበት ምክንያት ምንድን ነው? ጀነራሉ አምርረው ተናገሩ። ኤርትራ ከፋኖ ጋር አላት ስለተባለችው ጥምረትና ለፋኖና ለዋት ታደርጋለች ስለተባለችው ድጋፍም ምላሽን ሰጥታለች። ዓለም ላይ ታይቶ የማይታወቅ መሳሪያ እየሰራን ነው ስትል አስታወቀች። ይህንን ጉዳይ በዝርዝር መረጃችን በስፋት የምናስደምጣች ይሆናል። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኘው የዴታ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 ወደ አስቀደምንላቸው ጉዳያችን ስናመራ ከፊት ለፊት አቶ ልደቱ እንደሚመሩት የሚታወቀው የአብሮነት ኢትዮጵያ ሀያ አንድ አባላት ያሉት ቦርድ እንደሚያቋቁም ተጠቅሷል። ቦርዱ ቅዳሜ ባደረገው የመጀመሪያው ስብሰባ ላይ አቶ ልደቱ በቀጣይ የሚመርጡት ሰባት የስራ አስፈጻሚ ኮሚቴ አባላት ማንነትን ይፋ እንደማይገልጹ ማስታወቃቸው ተሰምቷል። የሚሆነው ምናልባትም አቶ ጀዋርን ጨምሮ የኦሮሚያ ተወላጆች ከህብረቱ በመውጣታቸው ምክንያት ሊሆን እንደሚችልም ተመላክቷል። አቶ ታምራት ላይኔ የተካተቱበት ቦርድ ባደረገው ስብሰባ እንደታየውም የብሄር ስብጥር ያለው ቢመስልም የኦሮሞ ተወላጅ የሆኑና ህብረቱ ሲጠነሰስ ጀምሮ አብረው የነበሩ በስተመጨረሻም ራሳቸውን አግልለዋል። አቶ ጀዋር፣ ዶክተር ሚልኬሳ፣ ዶክተር ኢታና፣ አቶ በቀለ ገርባ የመሳሰሉ የኦሮሞ ፖለቲከኞችም ከአብሮነት ራሳቸውን ያገለሉበት ምክንያት ባይታወቅም አካሄዱን የማይደግፉ የኦሮሞ ተወላጆች ከውጭና ከሀገር ቤት ባደረሱባቸው ጫና እንደሆነም ለጉዳዩ ቅርበት ያላቸው አካላትም ለመረጃ ምንጫችን ገልጸዋል። በቦርዱ ስብሰባ ላይ እንደሚገኙ በስም ተገልጸው የነበሩት ፕሮፌሰር ህዝቄልም ስብሰባው እንደተጀመረ በጽሁፍ መልእክት አውሮፕላን ማሳረፊያ አካባቢ በመሆናቸው እንደማይችሉ ሲመቻቸው እንደሚገቡ ማስታወቃቸውን አቶ ልደቱ አስታውቀው ነበር። የሶማሊያ ተወካይ ሆነው የቀረቡት ፈይሰል ሮበል ኬንያ ሆነው የዙም ስብሰባውን የተሳተፉ እንዳስታወቁትም ኬንያ የተለያዩ ታላላቅ ስብሰባዎች ስላሏቸው ሶስት ሳምንታት እንደሚቆዩ ጠቅሰው ፕሮፌሰር ህዝቄልም በቅርቡ ይመጣልም ብለዋል። የንግግራቸው ህዝቄ ሲል በሶማሊያ ያለውን እንቅስቃሴ እንደሚመሩ በሻቢያ የመወከላቸውን ዜና የሚያጠናክር ሆኗል። ፕሮፌሰር ህዝቅኤል በግብጽ በጀት በምስራቅ ኢትዮጵያ ጦርነቱን ለመለጠጥ የተያዘውን እቅድ የሚያስፈጽሙ መሆናቸውን ለዚሁ ስራ ሞቃዲሾና ቱርክ በተደጋጋሚ ሲመላለሱ እንደነበር ኢትዮ ሪቪው የተሰኘው የፌስቡክ ገጽም ገልጿል። አብሮነት ሰላማዊ ትግልን የሚያበረታታና የሚከተል ተቋም እንደሆነ ቢገለጽም በዚህ መልኩ የሚንቀሳቀሱ የተካተቱበት መሆኑን ከሚታማበት ጉዳዮች መካከል ግንባር ቀደሙ ነው። አብሮነት 21 ቦርድ አባላት ማምጣትን ከመሰረተ በኋላ ባደረገው በዚህ ስብሰባ እንደተመለከተውም በቀጣይ ሳምንት በሚደረግ ስብሰባ ሰባት አባላት ያሉት ስራ አስፈጻሚ ይሰይባል። በዚህ ስብሰባ የተመረጡት ሰባት ሰዎችም በይፋ የሚገለጹ እንደማይሆን አቶ ልደቱ አስታውቀዋል። አቶ ልደቱ እንዳሉትም ሰባቱ የስራ አስፈጻሚ አባላት ማንነት በሚስጥር ይያዛል። በስብሰባ የተገኙ እንዳሉትም ምርጫ ካለ የሚመረጡት ይታወቃል። የሚታወቁ ከሆነ እንዴት ሰዎቹ ሚስጥር ሊሆኑ እንደሚችሉ አይገባቸውም። ሚስጥር እንዲሆን የተፈለገበትም አግባብ እንዳልገባቸው አክለዋል። በመጪው ስብሰባ በመተዳደሪያ ህግ ደንብ ላይ አስቀድሞ መዘጋጀት እንዲቻል ረቂቁ ቀድሞ እንደሚበተንም ታውቋል። ውይይት ተደርጎበትም ይጸድቃል ተብሎም ይጠበቃል። በሲያትሉ የኦሮሞ ተወላጆች ህብረት ምስረታ ላይ ከተገኙት መካከል አክራሪ አቋም ያላቸው ኢትዮጵያን ቀኝ ገዢ አድርገው የሚያስቡ ወዲያውኑም ህብረቱን መሰናበታቸው ተዘግበውም ነበር። ለዘብተኛ የተባሉት ወደ አብሮነት ቢያመሩም በስተመጨረሻም አካሄዱ ኦሮሞን ከቤተ መንግስት እናስወጣ የሚሉ ኃይሎችና ከሻቢያና ወያኔ ጋር የሚሰሩ ከህብረት ውስጥ ዋና ተዋናይ በመሆናቸው የኦሮሞ ተወላጆች ራሳቸውን ለማግለል እንደቻሉም ታውቋል። በኢትዮጵያ አንድ ፓርቲ ወይም ደግሞ አደራጀት ለሁለት ተከፍሎ አንዱ ሰላማዊ፣ ሌላኛው የትጥቅ ትግል አራማጅ መሆኑ የተለመደ መሆኑን የተለያዩ ድርጅቶችን ስም በመጥቀስም ተናበው እንደሚሰሩ ያመላከቱ አብሮነትም ከዚህ የተለየ ሚና እንደሌለው ይገልጻሉ። አብሮነት በበኩሉ ኢትዮጵያን አሁን ካለችበት ቀውስ ለማውጣት እንደሚሰራም ይናገራል። የኤርትራ መንግስት የኢትዮጵያ መንግስት ኤርትራ የህወሓትና የፋኖ ኃይሎችን በመደገፍ በአገሬ ላይ ጥቃት ለመፈጸም እየተንቀሳቀሰች ነው በማለት ለተባበሩት መንግስታት ድርጅት ላቀረበው ክስ ምላሽን ሰጥቷል። ኤርትራ በበኩሏ በተባበሩት መንግስታት ቻርተር መሰረት የሌላን ሀገር ሉዓላዊነትና የግዛት አንድነት በኃይል መዳፈርና ማስፈራራት ወንጀል ነው በማለትም ይልቁንስ ባለፉት ሁለት ዓመታት ይህንን ሲፈጸም የቆየው የኢትዮጵያ መንግስት ነው ስትልም ከሳለች። ይህ የኤርትራ ምላሽ የመጣው የኢትዮጵያ የውጭ ጉዳይ ሚኒስቴር ጥቅምት ሁለት ቀን 2025 ዓ.ም ለተመድ ዋና ጻፊ አንቶኒዮ ጉተሬስ የጻፈው የክስ ደብዳቤን ተከትሎ ነው። የኤርትራ መንግስት በመግለጫው እንዳስታወቀው የኢትዮጵያ የብልጽግና ፓርቲ አመራሮች ላለፉት ሁለት አመታት በተደጋጋሚ የኤርትራን ሉዓላዊነት የሚጋፉ መግለጫዎችን ሲያወጡም ቆይተዋል። መግለጫው የኢትዮጵያ ባለስልጣናት በቅርቡ ወደብ ይኖረናል፣ 130 ሚሊዮን ህዝብ ይዘን ያለ ባህር አንኖርም፣ ጦርነት አይቀሪ ነው፣ የኤርትራ ሪፈረንደም ህጋዊ አይደለም የመሳሰሉ ዛቻዎችን በተለያዩ መድረኮች ሲያስተጋቡ ነበርም ይላል ይህ አይነቷ አካሄድ የተባበሩት መንግስታት ቻርተር አንቀጽ ሁለት ቅንፍ አራትን የሚጥስና በሉዓላዊ ሀገር ላይ የሚሰነዘር የማስፈራሪያ ተግባር ነው ሲልም የኤርትራ መንግስትም ይከራከራል። መግለጫው ፕሬዚደንት ኢሳያስ አፈወርቂ ባለፈው ሐምሌ 2025 ዓ.ም የሰጡትን ቃለ መጠይቅ በማስታወስም የኤርትራን አቋም ግልጽ አድርጓል። ፕሬዚደንቱ በወቅቱ እንዲህ ብለው ነበር። የጦርነት ፍላጎት የለንም። በጎረቤቶቻችን ላይ ምንም አይነት የግዛት ይገባኛል ጥያቄ የለንም። ነገር ግን ጥቃት ቢሰነዘርብን ራሳችንን እንዴት መከላከል እንዳለብን ጠንቅቀን እናውቃለን። የብልጽግና ፓርቲ ሚሳይልና ድሮን ገዝቻለሁ እያለ ይፎክራል። ይህ የጤነኛ አእምሮ ሰው አስተሳሰብ አይደለም። መልእክታችን አሁንም ግልጽ ነው። የኢትዮጵያን ሕዝብ አላስፈላጊ ጦርነት ውስጥ አትክተቱት። የራሳቸውን ችግር በመፍታት ላይ አተኩሩ። የኤርትራ መንግስት የኢትዮጵያ መንግስት በአማራ ክልል በፋኖ ኃይሎች እየደረሰበት ያለውን ጥቃት የኤርትራና የህወሓት ግፊት አለበት ማለቱ ጅራፍ ራሱ ገፍቶ ራሱ ይጮኋል ከሚለው ተረት ጋር የሚመሳሰል ነው ብለዋል። መግለጫው አክሎም የኢትዮጵያ ገዢ ፓርቲ በራሱ ስትራቴጂካዊ ስህተቶች ምክንያትም በገባ ባበት የውስጥ ችግር የውጭ ጠላት በመፍጠር የህዝብን ትኩረት ለማስቀየር የሚጠቀምበት የቆየ ታሪክ ነው ሲልም ይተቻል። የውስጥ ችግር በሌሎች ላይ በማሳበብና በመክሰስም አይታለፍም ሲልም ደምድሟል። የኢትዮጵያ መንግስት ኤርትራ ላቀረበችው አዲስ የመልስ ክስም እስካሁን ምላሽ አልሰጠም። የሁለቱ ሀገራት ግንኙነት በተካረረ የቃላት ልውውጥና የዲፕሎማሲ ውጥረት ውስጥም እንደሚገኝ የሁለቱ ወገንም መግለጫዎችም ያሳያሉ። ሰራዊቱ ለትልቅ ግዳጅ ይዘጋጅ ስሉ ጀነራል አበባው ታደሰ አስቸኳይ ማሳሰቢያን ሰጡ። ሁለት ነገር መጠንቀቅ አለብን የዲጂታል ጦርነት፣ በአእምሯችን የሚመጣውን ጦርነት፣ በስድብ የሚመጣውን ጦርነት በቅጡ እናውቀዋለን። በመንደር የሚመጣውንም ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዚህ በቂ ዝግጅት አድርገናል። ስለዚህ ደማችሁን አጥንታችሁን ከስክሳችሁ ለዚህ ታላቅ ግዳጅ ተዘጋጁ። ይህን ንግግር ያሰሙት ጀነራል አበባው ታደሰ ከቀናት በፊት በባቱ ከተማ ተገኝተው ነው። አለም አይቶት የማያውቀው መሳሪያ እየሰራ ነው ሲሉ ቭላድሚር ፑቲን ተናገሩ። የሩሲያው ፕሬዚዳንት ቭላድሚር ፑቲን ሀገራቸው ምዕራባውያን አቋሙት የማይችሉት በአይነቱ ልዩ የሆነ የጦር መሳሪያ እየሰራች መሆኑን ገለጹ። ፕሬዝደንት ቭላድሚር ፑቲን ሩሲያ አዳዲስ ስትራቴጂካዊ የጦር መሳሪያዎችን እያዘጋጀች ነው ያሉ ሲሆን የጦር መሳሪያ ውድድሩም በሂደት ላይ መሆኑን ጠቁመዋል። አርብ ዕለት በታጂኪስታን በተካሄደው የመጀመሪያ ጉባኤ ላይ ለጋዜጠኞች ንግግር ያደረጉት የሩሲያው መሪ ዩናይትድ ስቴትስ በሚቀጥለው ዓመት በሚያልቀው የኒውክሌር ጦር መሳሪያ ስምምነት ላይ የተቀመጠውን የጦር መሪ ገደብ ለማራዘም ፈቃደኛ አካልሆነች ለሞስኮ ወሳኝ አይሆንም ብለዋል። ፑቲን እስካሁን በዓለም ትልቁ የኒውክሌር ጦር መሳሪያ ባለባቸው በሁለቱ ሀገራት መካከል ያለው የጦር መሳሪያ ቁጥጥር ማዕቀፍ ምንም ካልቀጠረ አሳፋሪ ነው ሲሉም አስታውቀዋል። ዩኤስ ተመሳሳይ ነገር ለማድረግ ፈቃደኛ ከሆነ በካቲት ወር የሚያልቀውን በአዲሱ ስታር ስምምነት ላይ የተገለጸውን የጦር መሪ ገደብ በፈቃደኝነት ለማራዘም ፈቃደኛ መሆኗን ሩሲያም ተናግራለች። ዋሽንግተን በሀሳቡ ላይ እስካሁን ድረስ በይፋ አልተስማማችም። ስምምነቱ እያንዳንዱን ሀገር ከ1550 የማይበልጡ የኒውክሌር ጦር ጭንቅላትና 700 የሚሳይልና ቦምባ አውሮፕላኖችንም ገድቧል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይተዋል።